እዚህ ጥንቆላ ዓመታዊ ክብረ በዓል ተዘጋጅቶለት በሺዎች የሚቆጠሩ ቱሪስቶች እየጎበኙት በብሔራዊ ደረጃ በአደባባይ ይከበራል። በዕለቱ የእምነቱ ተከታዮች በተሰባሰቡበት፣ ቱሪስቶች በታደሙበት መድረክ ለማመን የሚከብድ ነገር ይፈጸማል። መጀመሪያ አፈር ተቆፍሮ ሰው ከነነፍሱ ይቀበራል፣ እላዩ ላይም እሳት ይለኮሳል። እርሶ ካሜራ ደግነው እየጠበቁ ነው፣ እሳቱም እየተንቀለቀለ ዞር ሲሉ ግን አይኖት እያየ ተቀብሮ እሳት የተለኮሰበት ሰውዬ ከሌላ አቅጣጫ አመዱን እያራገፈ ብቅ ይላል። ወዲህ ደግሞ እንዲህም ይደረጋል። ባዶ መሆኑን ፊትለፊቶት ለፊቶት እያሳዩ የገነቡት የሳር ክምር እንዲህ ሜዳ እያካለለ ብቻውን ሲደንስ ይታያል። ገበያ ሲወጡማ የገዛ አይኖትን ማመን ይከብዶታል። የውሻና የፈረስ ጭንቅላት፣ የጅብ ቆዳ፣ የባብ ሰውነት የማይሸጥ የማይገዛ የሞተ የእንስሳ ጠንት፣ ቆዳና ፀጉር የለም። ብቻ እዚህ የሚያዩት ነገር ሁሉ ያስፈራል። እናም በማስጠንቀቂያ ጀምረናል። የሚፈሩ ከሆነ ወይም ዕድሜያቸው 18 ዓመት ያልሞላቸው ልጆች አብሮት ካሉ የዛሬው ቪዲዮ ይለፉት። ብቻችሁን የምትመለከቱን ታዳጊዎችም እንዲሁ። ሌሎቻችሁ ግን መልካም ቆይታ። የዛሬ ዝግጅታችንን የምንጀምረው ከሰሞኑን ማህበራዊ ሚዲያውን በተቆጣጠረ ዓለም ጉድ ባለለት ስፖርታዊ ክስተት ነው። ነገሩ የሆነው እልፍ ካሜራዎች በተደገኑበት በሺዎች የሚቆጠሩ ተመልካቾች በተገኙበት በቀጥታ የቴሌቪዥን ስርጭት ሚሊዮኖች ከቤታቸው በሚከታተሉት የእግር ኳስ ሜዳ ነው። ናይጄሪያና ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በሰሜን አሜሪካ ለሚካሄደው የ2026ቱ የዓለም ዋንጫ አፍሪካን ወክለው ለማለፍ የፍጻሜ ጨዋታ ያደርጋሉ። የሙሉ ሰዓት ጨዋታው አንድ ለአንድ ተጠናቀቀ። የግድ አንድ ቡድን ማለፍ ነበረበትና ጨዋታው ወደ ፍጹም ቅጣት ምት አመራ። ይሄኔ ነበር የናይጄሪያው አሰልጣኝ ኤሪክ ቼል የሚይዙ የሚጨበጡትን እስኪያጡ ሲንጨረጨሩ፣ በብስጭት ለድብድብ ሲጋበዙ የታዩት። ምን አጋጥሟቸው ይሆን? ነገሩ እንዲህ ነው። የፍጹም ቅጣት ምቱ ከተጀመረበት ደቂቃ አንስቶ የኮንጎ ብሔራዊ ቡድን አባላት ጥንቆላ ያደርጉ ነበር። ኤሪክ ቼልም ፍጹም ቅጣት ምቱን ትተው ውጤት ይወሰናል ብለው የሰጉለትን ጥንቆላ በአንክሮ መከታተል ያዙ የፈሩት ደረሰ ኮንጎዎች አራት ለሶስት አሸነፉ የአፍሪካዋ የእግር ኳስ ከባድ ሚዛን ናይጄሪያ ለታላቁ የዓለም እግር ኳስ ድግስ ሳታልፍ ቀረች የናይጄሪያው አሰልጣኝ ካሜራ ተደግኖባቸው ተጠየቁ በጨዋታው መጠናቀቂያ ላይ በብስጭት ለድብድብ ሲጋበዙ ታይተዋል ምክንያቱ ምንድን ነው ተባሉ Uh, they, during the, all the penalty the session, a guy of Congo did some uh, voodoo. Every time, every time, every time. So this is why uh, I was a little nervous after him. ወደ ፍጹም ቅጣት ምት ካመራን ጀምሮ አንድ የኮንጎ ብሔራዊ ቡድን አባል ፍጹም ቅጣት ምቱ ተመቶ እስኪያልቅ ቡዱ ሲያደርግ ነበር። ያ ነው ያበሳጨኝ፣ ስሜታዊ ያደረገኝ አሉ። ጋዜጠኛው ጠየቀ፣ ለመሆኑ ምንድነው ያዩት አላቸው። ኤሪክ ቼል መለሱ እንንጃ ብቻ ውሃ ይመስለኛል በእጁ ይዞ እንዲህ ያደርግ ነበር አሉ እጃቸውን እየወዘወዙ እኛም እንጠይቃለን ለመሆኑ በምዕራብ አፍሪካ አብዝቶ የሚፈራው በዜጎች ማኅበራዊ ሕይወት በአርቲስቶች ኪነ ጥበብ በባለሀብቶች ኢኮኖሚ በሀገር መሪዎች ፖለቲካዊ ጉዞ ውስጥ ተጽዕኖ ያለው አሁን ደግሞ በዓለም መድረክ የወዳጅነት መገለጫ በሆነው የእግር ኳስ ሜዳ ስፖርታዊ ውጤት እስከ ማስቀየር ኃይል አለው ተብሎ የሚፈራለት ቡዱ ምንድን ነው? የዛሬ ርዕሰ ጉዳያችን ነው። ቡዱ ምንድን ነው ለሚለው ጥያቄ አጭሩ መልስ ቡዱ በምዕራብ አፍሪካ ገናና የሆነ የጥንት አፍሪካውያን ሃይማኖት ነው። ገናና ያደረገው ደግሞ ለማመን ከሚከብዱ መናፍስትን የመጥራትና የጥንቆላ አሰራሮች ጋር በቀጥታ የሚገናኝ የብዙዎችን የዕለት ተዕለት ሕይወት የተቆጣጠረ መሆኑ ነው። የቡዱ የትውልድ አገር ቤኒን የምትባለው ናይጄሪያና፣ ኒጀር፣ ቡርኪና ፋሶና ቶጎ የሚያዋስኗት የምዕራብ አፍሪካ አገር ናት። ቤኒን የቡዱ የትውልድ አገር ትሆን እንጂ ሙሉ ቤኒናውያን ግን ይህንን ሕይወት አይኖሩትም። ምክንያት 52 ከመቶ ዜጎቿ የክርስትና 28 ከመቶቹ ደግሞ የእስልምና ሃይማኖት ተከታዮች ናቸውና። ያም ሆኖ የቡዱ ሃይማኖት ተከታዮች ቁጥር ግን የሚናቅ አይደለም፤ በቤኒን ብቻ በሚሊየን ይቆጠራሉ። ከቤኒን አልፎም በምዕራብ አፍሪካዎቹ ናይጄሪያ፣ ጋናና ቶጎ፣ በካሪቢያን አገራቱ ኪውባና ሄይቲ፣ በደቡብ አሜሪካዋ ብራዚልና በአሜሪካም በኒው ኦርሊንስ ሉዚያና በስፋት ይመለካል። ቡዱ ጥሬ ትርጉሙ መንፈስ ማለት ነው። ቅዱስ የለበትም። የቡዱ ሃይማኖት ተከታዮች በአንድ አምላክ እናምናለን የሚሉት፣ ይህ አንድ አምላክ የሁሉም ነገር ፈጣሪ ነው። ነገር ግን በጣም ኃያልና ከፍ ያለ ከመሆኑ የተነሳ ሰዎች በቀጥታ ሊያመልኩት አይቻላቸውም። ሆኖም በስሮ የሚገኙ ከሰዎች ጋር ግንኙነት የሚፈጥሩ፣ በሰዎችም በቀጥታ መመለክ የሚችሉ ትናንሽ አማልክቶች አሉ። እነዚህኞቹ ተጠሪነታቸው ለትልቁ አምላክ ሲሆን ምድርን በዘርፍ በዘርፍ ተከፋፍለው የሚመሯት ናቸው። ከተፈጥሮ ዛፍ፣ ውሃ፣ መሬትና አየር አራቱ የቩዱ እምነት መሠረታውያን ናቸው። አማልክቱም የግብርና፣ የውሃ፣ የባህር፣ የጦርነት፣ የመድኃኒት፣ የፍትህ አምላክ እየተባሉ ይከፋፈላሉ። የእምነቱ ተከታዮች በኑሮ ዘይቤ፣ በዕድሜና በጾታ አይገደቡም። ከከተማና ከገጠር፣ ካዛውንትና ከወጣት፣ ከተማሩም ካልተማሩም የህብረተሰብ ክፍሎች የተውጣጡ ናቸው። እነሱ እንደሚሉት በህይወታቸው ክፉ ነገር እንዳይገጥማቸው ከለላ ማግኘት ሲፈልጉ ካማልክቱ፣ በኑሯቸው ጥበብ ሲያንሳቸው ከአያት ቅድመ አያቶቻቸው መንፈስ ጋር የሚያገናኟቸው መንፈስ ጠሪ የሃይማኖት መሪዎች አሏቸው። ከልደት እስከ ሰርግ፣ ከእርሻ እስከ ንግድ፣ ከትምህርት እስከ ህዝባዊ ሥልጣን ሁሉንም ነገሮች ያቃኑልናል ብለው ያምናሉ። የትዳር አጋር ሲመርጡ የአማልክቱን ፈቃድ ለመጠየቅ፣ ሲታመሙ ፈውስን ለመሻት፣ በጉልበተኞች በደል ሲደርስባቸው ፍትህ ፍለጋ ወደ ሃይማኖቱ መሪዎች ይሄዳሉ። ሃይማኖቱ የተጻፈ ቀኖና የለውም። እንደ አማልክቱ አይነት አምልኮውም ስለሚለያይ በየሄዱበት አካባቢ ሁሉ አዳዲስ የአምልኮ ስርዓቶችን ይመለከታሉ። ሆኖም ሁሉም በአንድነት የሚጠቀሟቸው የጋራ መሳሪያዎች አሏቸው። አንዱ ከበሮ ነው። ከበሮ እዚህ የሙዚቃ መሳሪያ ብቻ አይደለም። መናፍስቱን መጥሪያ የደወል ድምፅ፣ የእምነቱ ተከታዮች ወደ መናፍስቱ ዓለም እንዲቀላቀሉ ኃይል የሚሰጣቸው ግፊት በአጠቃላይ የአምልኮ ሥርዓቱን መልክ መልክ የሚያስይዘው ዋነኛው መሳሪያ እሱ ነው። የከበሮ ምትም የራሱ ኃይል አለው። እያንዳንዱ መንፈስ የሚጠራበት የራሱ ስልት ስላለው ከበሮ በጥንቃቄ ነው የሚመታው። ሌላው መናፍስቱን ወደዚህ ዓለም ለመጥራት የሚጠቀሙባቸው ለየመናፍስቱ ተለይተው የተሰሩ ምልክቶች አሏቸው። ምልክቶቹ መሬት ላይ በከሰል ወይም በአንዳች ልዩ ጥላሸት ይሰመሩና በእሳት እንዲቀጣጠሉ ይደረጋል። ይህ በአደባባይ የሚደረገው የፈረንጆቹ ጥር ወር በገባ በአስረኛው ቀን ነው። ቀኑ በቤኒን ዓመታዊ የቡዱ ክብረ በዓል ሆኖ የሚከበር ጥንቆላ በአደባባይ የሚታይበት ነው። የሃይማኖቱ መሪዎች በእምነቱ ቅዱስ የሚሉትን የዘንባባ ፍሬና ከባህር የሚሰበሰቡ ቅርፊቶች ይዘው የዶሮ ደም እያፈሰሱ አልኮል እየደፉ ከመናፍስቱ ዓለም ጋር ግንኙነት ያደርጋሉ። ከዚህ በኋላ መንፈሱ ወደ መረጣቸው ሰዎች ስለሚገባ ምን እንደሚፈጠር ማንም ማወቅ አይችልም። ምናልባትም ቱሪስት ሆነው በቦታው የመታደም ዕድል ካገኙ አስፈሪው ሰዓት ይሄኛው ነው። የሰው ልጅ በመናፍስት ቁጥጥር ስር ሆኖ ሲሰቃይ ማየት መንፈስን ይረብሻል። ለእምነቱ ተከታዮች ግን ትርጉሙ ሌላ ነው። መንፈሱ የሚገባባቸው ሰዎች የተመረጡ ናቸው። እነሱ የሚነኳቸው ታማሚዎች ይፈወሳሉ፣ የነኳቸው ሰዎችም ይባረካሉ ብለው ያምናሉ። ቩዱ በሌላው ዓለም እንደ መናፍስት አምልኮ፣ እንደ ጥንቆላ ቢታይም የእምነቱ ተከታዮች ግን የአምልኮ ሥርዓቱን ጥንቆላ ብሎ መፈረጅ የቅኝ ገዢዎችን አስተሳሰብ መድገም ነው ይላሉ። ይህ በምሁራኖቻቸውም ይደገፋል። ፕሮፌሰር ቶማስ አዳም የአፍሪካ ታሪክና ባህል ተመራማሪ ናቸው። ቡዱ ሰይጣናዊ ነው፣ ቡዱ አረማዊነት ነው፣ ቡዱ ጥንቆላ ነው የሚሉት አመለካከቶች በሙሉ የተሳሳቱ ናቸው ይላሉ። ቤኒናውያን የቡዱን አስተምሮ በክፉ የሚያነሱባቸውን የሚቃወሙት ከቅኝ ገዢዎች አስተሳሰብም ጋር የሚያገናኙት ቅኝ ገዣቸው የነበረችው ፈረንሳይ ይህንኑ ምክንያት ለቅኝ ግዛት መሳሪያነት ተጠቅማበታለች በማለት ነው። ቤኒን ለነፃነቷ በምትታገልበት ወቅት ህዝቦቿ አረማውያን፣ የሰይጣን እምነት ተከታዮች መሆናቸውን በመጥቀስ ራሳቸውን ለማስተዳደር የሚሆን ብስለት የላቸውምና ለማንትቻቸው ልውጣ ስትል ፈረንሳይ ቤኒንን ለቃላ ለመውጣቷ እንደ ምክንያት ታቀርብ ነበር ይላሉ። ነገርየው አትላንቲክን ተሻግሮ በጥቁር አሜሪካውያን ዘንድም ይከወን ስለነበር ጥቁር አሜሪካውያን የመምረጥ መመረጥ መብት እንዳይሰጣቸው አንዱ ምክንያት ሆኖ ይነሳ ነበር። ከዛም አልፎ አሜሪካ ሄይቲን በኃይል እንድትወራት ምክንያት ሆኗል። ከ1915 እስከ 1934 በቆየው ወረራ አሜሪካ ሄይቲን ለምን ወረርሻ ስትባል ዋነኛ መከራከሪያዋ ይህ ነበር። እነዚህ አረማውያን የአሜሪካ ስልጣኔ ያስፈልጋቸዋል፣ የሚል የቮዱን ሃይማኖታዊ አስተምህሮት ትተን በቱሪስት አይን ክብረ በዓሉን መንፈሳዊ ትርጉሙን ትተን ኢኮኖሚያዊ ጥቅሙን ብቻ ካየነው ለበርካቶች መተዳደሪያ ለቱሪስቶችም መስህብ እየሆነ መምጣቱን እንታዘባለን። ዓመታዊ ክብረ በዓሉ ለምሳሌ ከአገር ውስጥ የእምነቱ ተከታዮች፣ ከውጪ በሺዎች የሚቆጠሩ ቱሪስቶች የሚታደሙበት ታላላቅ የሙዚቃ ኮንሰርቶች የሚካሄዱበት ለቤኒን የቱሪዝም ኢኮኖሚ መነቃቃት የበኩሉን አስተዋጽኦ እያደረገ የሚገኝ ዓመታዊ ሁነት ነው። ሌላው ለመጎብኘት የሚያስፈራ ቢሆንም ቡዱ የገበያ ማዕከልም አለው። የእምነቱ ተከታዮች በሃይማኖቱ መሪዎች የታዘዟቸውን ለጥንቆላ የሚረዷቸውን ቁሳቁሶች የሚገዙበት ቦታ ነው። ምንነታቸውን በቀላሉ ለመለየት የሚያዳግቱ አጽም፣ ቆዳ፣ ጸጉር፣ ቅርጻቅርጽና ድስቶች በአይነት በአይነት ተደርድረው ይሸጣሉ። እዚህ ገብተው እስኪወጡ ታዲያ አይኖት በሚያየው አፍንጫዎት በሚያሸተው ነገር ይጨነቃል። እዚህ ገበያ ገብቶ መሸመት ባይከለከልም ካሜራ ይዞ ገብቶ ፎቶና ቪዲዮ ይዞ መውጣት ግን በቀላሉ የሚቻል አይደለም። ከቁሶቹ እኩል ፎቶና ቪዲዮዎችም ይሸጣሉ ወይም ወደ ገበያ ማዕከሉ ገብተው ፎቶ ለማንሳት ቪዲዮም ለመቅረጽ ለግለሰቦች ከፍተኛ መጠን ያለው ገንዘብ ይከፍላሉ። ታዲያ በየዕለቱ ከተለያዩ የዓለም ክፍሎች የሚመጡ ቱሪስቶች ስፍራውን መጎብኘትና በካሜራቸው ማስቀረስ ስለሚፈልጉ ነገርየው ለበርካታ ወጣቶች የገቢ ምንጭ ሆኗል። የቡዱ ተጽዕኖ ግን እዚህ ላይ አይቆምም። አሁን የምንመለከታት ለማመን የምትከብድ ከተማ መሰራረት ከቡዱ ሃይማኖት ጋር ቁርኝት አለው። በደቡባዊ ቤኒን ከዋና ከተማዋ ኮቶኑ 30 ደቂቃ እንደተጓዙ በፍጹም ያልተለመደ አይነት ቅርጽና የሚደንቅ ታሪክ ያላት በዩኔስኮ የዓለም ቅርስነት የተመዘገበች ሐይቅ ላይ የተመሠረተች ከተማ ያያሉ። ለነባር ቤተሰቦቻችን የይችኛዋ ከተማ ከዚህ ቀደም የጎበኘናት የናይጄሪያዋ ማኮኮ አይደለችም። ውኃ ላይ መመስረታቸውና በምዕራብ አፍሪካ መገኘታቸው ሁለቱን ከተሞች ቢያመሳስሏቸውም አሁን የሚመለከቷት በኖኩዌ ሐይቅ ላይ የተመሠረተችው ከተማ ጋንቪዬ ነው የምትባለው። ከምንም በላይ የሚደንቀው ከተመሰረተች 400 ዓመታት ያለፏት መሆኑ ነው። አብዛኞቹን ታላላቅ የአፍሪካ አገራት በእድሜ ትበልጣቸዋለች። እናት አገር ቤኒን ራሷ የዛሬ ስምና ቅርጿን ከመያዟ ከሦስት ክፍለ ዘመናት በፊት ጋንቪዬ ከተማ የገነነ ስም ነበራት። ከተማዋ ሦስት ሺህ ተንሳፋፊ ቤቶችና ከሰላሳ ሺህ በላይ ነዋሪዎች አሏት። የራሴ የምትላቸውን ባንክ፣ ሆቴል፣ ሆስፒታል፣ ትምህርት ቤትና ቤተ ክርስቲያንም በስሟ አስመዝግባለች። አመሰራረቷም በታሪክ ከትራንስአትላንቲክ የባሪያ ፍንገላ በእምነት ደግሞ ከቡዱ ጋር በቀጥታ ይገናኛል። የዛሬን አያድርገውና ቤኒን በ17ኛው ክፍለ ዘመን በምዕራብ አፍሪካ ገናና መንግሥትና ታላቅ ጦር የነበራት የምትፈራ አገር ነበረች። በታሪክ ክፍለ ጊዜ ዳሆሚ የሚል ስም በጆሮት በኩል ሽው ብሎ ከነበር ዛሬ የቆምንበት የቤኒን ምድር የቀድሞ መጠሪያ ነው። እዚህ ላይ ግን አጭር ማብራሪያ ለመስጠት እንገደዳለን። የዛሬዋ ቤኒን ቤኒን የሚለውን መጠሪያ ያገኘችው እንደ አውሮፓውያን አቆጣጠር በ1975 ነው። ታሪክ ደግሞ ከ15ኛው ክፍለ ዘመን ጀምሮ በምዕራብ አፍሪካ የቤኒን መንግስት እንደነበር ይነግረናል። ታዲያ የዛሬዋ ቤኒን የቀድሞዋ ዳሆሚ ከሆነች የቀድሞዋ ቤኒንስ የታለች ማለቶት አይቀርም። በታሪክ የምናውቃት የቀድሞዋ ቤኒን በዛሬዋ ናይጄሪያ ውስጥ ተውጣለች። አብዛኛውን ደቡባዊ ናይጄሪያም ትሸፍናለች። የያኔዋ ዳሆሚ ደግሞ ዛሬ ቤኒን ሆናለች። ዳሆሚ በዋናነት የምትታወቀው ከሴት ወታደሮች ብቻ በተዋቀረ ዳሆሚ አማዞን በሚባለው አስፈሪ የጦር ሰራዊት ነው። በዓለም ታሪክ ለሁለት መቶ ዓመታት የቆየ ውትድርናን ሙያዬ ብሎ የያዘ ከሴት ወታደሮች ብቻ የተዋቀረ ሰራዊት የነበራት አገር ዳሆሚ ብቻ ናት። በቅርቡም ለቀድሞ ሴት ሰራዊቶቻቸው ክብር ሲባል በዋና ከተማዋ ኮቶኑ ሐውልት ቆሞላቸዋል። በምዕራቡ ዓለምም ፊልም ተሰርቶላቸዋል። የዳሆሚ መንግሥት ኃይለኝነት በጥቁር ወገኖቹ ላይ አስጨክኖት ግን በስፋት የሚታወቀው በባሪያ ንግድ ነው ከግዛታቸው ውጭ የሚገኙ ብሔረሰቦችን እያደኑ ከአትላንቲክ ማዶ ወደሚገኙት የካሪቢያን ደሴቶች ወደ ሰሜንና ደቡብ አሜሪካ እያሻገሩ ይሸጧቸው ነበር የቶፋኑ ብሔረሰብ አባላት ደግሞ የባሪያ ፍንገላው ዋነኛ ተጠቂዎች ነበሩ ባርነትን ለመሸሽ የቀራቸው አማራጭ አንድ ብቻ ነበር ከመሬት ርቆ አሳዳጆቻቸው የማይደርሱበት ወንዝ ላይ መስፈር የቡዱ ሃይማኖታዊ አስተምህሮ ሕይወታቸውን የታደገው ይሄኔ ነው የዳሆሚ ጦረኞች የቡዱ ሃይማኖት ተከታዮች እንደመሆናቸው ውሃ ቅዱስ ነው፣ ውሃ ላይ ቆሞ መዋጋትም አማልክቱን ያስቆጣቸዋል ብለው ያምናሉ። ይህንን አስተምሮ ጠንቅቀው የሚያውቁት የቶፋኑ ብሔረሰብ አባላት ደግሞ እያደነ ለባርነት የሚሸጣቸው የዳሆሚ ጦር የማይደርስበትን ሐይቅ መኖሪያቸው አደረጉት። እንደገመቱትም ሆነላቸው። ሐይቁ ከሚያሳድዷቸው ጦረኞች አካላዊ ከለላን ሰጣቸው። ለአዲሷ መኖሪያቸው በገዛ ቋንቋቸው ስም አወጡላት። ጋንቪ አሏት። ተርፈናል የሚል ትርጉም አለው። እነሱ ይትረፉ እንጂ ብዙዎች ግን የእነሱ ጣፍንታ አልገጠማቸውም። የጋንቪዬ ነዋሪዎች ለ400 ዓመታት ወንዝ ላይ መኖርን ያስመረጣቸውን ምሬት ለመረዳት 40 ኪሎ ሜትር ወደ ኋላ ተመልሰን ዊዳ ከተማ መግባት አለብን። የዊዳ የባህር ዳርቻ እንዲህ ውብ ሆኖ ሲታይ 2 ሚሊዮን ጥቁር አፍሪካውያንን ዳግም ላይመለሱ ወደ ማያውቁት ዓለም የሸኛ አይመስልም። እውነታው ግን ይህ ስፍራ የጋንቪዬ ነዋሪዎች የሚሸሹት አብዛኞቹ የምዕራብ አፍሪካ ጥቁሮች ለብዙ መቶ ዓመታት በህልማቸው እንኳን ማየት የማይፈልጉት በጥቁር ሕዝቦች የግራ አሻራ ጥቁር ታሪክ የተጻፈበት ቦታ ነው። የምትመለከቱት በር የዚያ ጥቁር ታሪክ መታሰቢያ ነው። መመለሻ የሌለው በር ይባላል። ይህ ቦታ ከምዕራብ አፍሪካ የተሰባሰቡ ጥቁሮች ለባርነት ከሚሸኙባቸው በወቅቱ እጅግ ታዋቂ ከነበሩ ጥቂት ቦታዎች አንዱ ነው። እዚህ ፕላዛ ቻቻ የሚባል አደባባይ ነበር። በዳሆሚ መንግስት በኃይል የተያዙ አፍሪካውያን ባሪያዎች ለነጋዴዎች በጨረታ የሚሸጡበት የመጨረሻው ገበያ። እዚህ የመርሳት ዛፍ የሚባል ትልቅ ዛፍ ነበር። ለባርነት የተሸጡ ለጉዞም የተዘጋጁ ጥቁር አፍሪካውያን የቀደመ ማንነታቸውን እንዲረሱ፣ ትዝታቸው ከአእምሯቸው እንዲፋቅ ዛፉን እየዞሩ ሃይማኖታዊ አምልኮ እንዲያደርጉ የሚገደዱበት። እዚህ የመመለስ ዛፍ የሚባል ዛፍም ነበር። አፍሪካንና አፍሪካውያንን ከክፉ ነገር ይጠብቃቸዋል ተብሎ የሚታመነው መንፈስ ከባሪያዎቹ ጋር አብሮ እንዳይሄድ ሰዎቹን ጥሎ እንዲመለስ ሃይማኖታዊ ሥርዓት የሚከወንበት እዚህ የጭራቅ ቤት የሚባል ቤትም ነበር። የሽያጭም ሃይማኖታዊም ግዴታቸውን የጨረሱ አፍሪካውያን ባሪያዎች የነጋዴ መርከብ መጥቶ እስኪወስዳቸው ታጭቀው የሚቆዩበት ቤት። መርከቦቹ ሲመጡ የሁሉም ነገር ፍጻሜ ይሆናል። አፍሪካውያኑ አፍሪካን ዳግም ላያዩአት፣ ወገኖቻቸውን፣ መሬታቸውን፣ ማንነታቸውን ለመጨረሻ ጊዜ ተሰናብተው ዳግም ላይመለሱ ወደ ማያውቁት ምድር ለስቃይ የሚሸኙበት ዕለት። ታሪክ እንደሚነግረን አሁን የምንመለከተውን መመለሻ የሌለው በር ያለፉ ይህንን አሸዋ ለመጨረሻ ጊዜ ረገጡ የእግራቸውን አሻራ ብቻ አስቀርተው የሄዱ ጥቁር አፍሪካውያን ቁጥር ሁለት ሚሊየን ይገመታል። የጋንቪዬ ነዋሪዎች ውሃ ላይ መኖርን እንዴት ለመዱት? እንዴትስ ለአራት መቶ ዓመታት የቢንቢና የወባ ትንኝን ንክሻ ተቋቋሙ? ካላችሁን መልሳችን ይኸው ነው ከባርነት የማይሻል ሕይወት የለም ጋንቪዬ እንግዲህ ከዚህ ሁሉ ስቃይ ማምለጫቸው ነበረች። ህመም የሚሆነው ግን የዳሆሚ መንግስትም የባሪያ ፍንገላም ካከተሙ ዘመናዊት ቤኒንም ከተቋቋመች ከብዙ ዓመታት በኋላ ዛሬም የጋንቬ ነዋሪዎች ሕይወት አለመቀየሩ ነው። ቀድሞ በዋናነት ዓሣ በማስገር ነበር የሚተዳደሩት። ለአራት ክፍለ ዘመን ዓሳ ይመግባቸው የነበረው ሐይቅ እንደ ትናንቱ ሊሆናቸው የሚችል አይመስልም። የአካባቢ ብክለት ትልቁ ፈተና ነው። በአካባቢው የሚገኙ ትላልቅ ከተሞች ያለ ከልካይ ፍሳሾቻቸውን ወደ ሐይቁ እየለቀቁ አካባቢውን ይበክሉታል። ጋንቬ ራሷም ከ30 ሺህ በላይ ነዋሪዎች አሏትና ለብክለቱ አስተዋጽኦ ታደርጋለች። የቆሻሻ ማስወገጃ ሥርዓት የላትም። በዚህ ምክንያት የነዋሪዎቿ የኑሮ መሠረት የነበሩ ታሶች በከፍተኛ ሁኔታ ተመናምነዋል። አሁን በእንጨት ጀልባ የትራንስፖርት አገልግሎት በመስጠትና ከቱሪስቶች በሚገኝ ገቢን የሚተዳደሩት። ቱሪዝም ለጥቂቶች የገቢ ምንጭ እየሆነ ቢመጣም ለአብዛኛው ነዋሪ ግን ከጥቅሙ የኑሮ ውድነቱን የተረፈው በዚህ ምክንያት ከአትላንቲክ የባሪያ ንግድ እስከ ቡዶ ሃይማኖት፣ ለህይወት ሰግቶ ከመሸሽ የመላው ዓለም ቱሪስቶች መስህብ እስከ መሆን የዘለቀው የጋንቪዬ ታሪክ ድምዳሜው የሚያምር አይመስልም። የዛሬ ጉብኝታችንን በዚያው አበቃን። አብራችሁን ስለቆያችሁ እናመሰግናለን።